ብዙዎቻችሁ ጨጓራ በጣም እንደሚያስቸግረኝ በጣም እንደሚረብሸኝ ታውቃላችሁ ማለት ነው። በብዛት ታውቃላችሁ፣ ስለ ጨጓራ ማታቁ ሰዎች የላችሁም። ያው በዚሁ በይቱ ማለት ነው። እና እኔ ብዙ ሰው አናገር ያለው ብዙ ሰው ብዙ ዶክተርም ጠይቂ ያለው ማለት ነው። ግን እኔ ለጨጓራዬ መፍትሄ ያገኘውለት መድኃኒት፣ ተልባ ነው። ተልባ ምግብ ከመብላታችሁ በፊት ማለት ነው፣ በባዶ ወዳችሁ መጠጣት እኔ በየቀኑ እሱን መጠጣት ከጀመርኩ በኋላ ነው በጣም ለውጥ ያገኘሁት ማለት ነው። በጣም በጣም በጣም ተልባ ደግሞ የሚገርማችሁ እኮ በቀላሉ ነው ማግኘት የምትችሉት። ተልባ ለማግኘት ምንም ብሮሰስ የለውም። አታ አረብ ሀገር ያላችሁ ራሱ የሆነ ምንድን ልበላችሁ ሱቅ ነገር ትሄዱና ሱቅ የሆነ ጥራጥሬ ምናምን የሚሸጥበት ሱቅ አለ አደለን? እዛ ስትሄዱ ታገኙታላችሁ ማለት ነው። ማግኘት ያልቻላችሁ ካላችሁ ደግሞ በውስጥ አናቆኝ ማለት ነው። እግዚአብሔር እኔ ሰጣችኋለሁ። ምክንያቱም የጨጓራ በሽታ ምን ያክል ከባድ እንደሆነ በጣም አውቀዋለሁ ማለት ነው። እና በእርግጥኛው ጨጓራዬ ሙሉ ለሙሉ አልተሻለኝም፣ ግን በጣም ለውጥ አግኝቼበታለሁ። በጣም ለውጥ አግኝቼበታለሁ ማለት ነው። ስለዚህ እናንተም ተጠቀሙበት፣ ለውጥ ታገኛላችሁ። እንደምታገኙ ደግሞ ተስፋ አደርጋለሁ። ምግብ ከመብላታችሁ በፊት በባዶ ሆዳችሁ ይህን ጠጡ ማለት ነው። በቅርቡ ለውጥ ታገኙበታላችሁ። የእውነት ሽታው ራሱ በጣም ነው ደስ የሚለው። በስመ አብ። አሁን ቅርብ ያለኝ ግን ስኳር ትንሽ ጨምሩበት። በጣም ይከብዳል እና እኔ አሁን ስኳር ተጨምረበታለ ትንሽ ማለት ነው። እና ቤተሰቦች እንግዲህ ያቋረጥኩትኝ ያው ቤተ ክርስቲያን የጸሎት ሰዓት ስለነበረ ድምጽ ገብቶብኝ ማለት ነው። ለዛ ነው ያቋረጥኩትኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃናርሲማ ቤተሰቦች እንዴት አላችሁ? ሁሉ ሰላም እግዚአብሔር ይመስገን። እኔ ያለው በቸርነቱ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እኔ ጋ ያለ ሰላም እናንተ ጋር እንደምሆን ተስፋ አደርጋለሁ። ይቅርታ እንግዲህ የአማርኛ ትንሽ እየተዛባብኝ ነው፣ ከአረበኛው ጋር እየተጋጭብኝ ነው ማለት ነው እና እንደምታወኝ እንግዲህ ማለት ነው፣ እኔ የጠቀመኝ ነገር ለእናንተ ይዤላችሁ መጥቻለሁ። እግዚአብሔር ነው የምላችሁ። ተልባ ተልባ በጣም እኔ እንጃ ብዙ ሰው ሲያወራበት ሰምቻለሁ። ግን ደግሞ ቢያንስ በቀላሉ ሶስት ወር ምናምን ይሆነኛል ይህን ተልባ ከጀመርኩት ማለት ነው፣ ከጾም በፊት ነው የጀመርኩትኝ ማለት ነው ግን ለውጥ አግኝቼበታለሁ። ለውጥ አግኝቼበታለሁ ስላችሁ ሙሉ ለሙሉ ድኛለሁ እያልኳችሁ አይደለም። ለውጥ ግን በጣም አግኝቼበታለሁ ማለት ነው። ስለዚህ እናንተም ጠጡ፣ ተጠቀሙበት። የእውነት ይጠቅማችኋል፣ ተጠቀሙበት። ማርያምንም እኔ ብዙ ሰው ሲያወራ ሰምቻለሁ። ግን አንደኛ ነገር ይከብዳል ስትጠጡት። ግን ስኳር ጨምሮበት ማለት ነው። ስኳር ጨምሩበት። ምግብ ከመብላታችሁ በፊት በባዶ ወዳችሁ። ለምሳሌ አሁን ጾም ነው። ልክ ምሳለት በሉ ስትሉ ወይ ነክራችሁስ ታድራላችሁ። ወይ ደግሞ በሞቃው እንትነ ጋዜጣ አንተከተኩትና ማለት ነው። እኔ አሁን በዚህ ነው ያንተከተኩት። አንተክትኬው ትንሹ አቆየሁት ማለት ነው። በጣም ሳላንተከትከው ይሆን እንዴት ነው፣ መፍላት ሲጀምር በንተክተክ ሲጀምር፣ አንድ ደቂቃ ታቆዩትና ታጠፉታላችሁ። እዛው ዝፍዝፍ ታረጉታላችሁ። ከአንድ ሰዓት በኋላ ትጠጡታላችሁ ማለት ነው። በጣም የሚከብዳችሁ ከሆነ ስኳር ጨምሩ። ለምሳሌ አሁን እኔ ስኳር ጨምሬበታለሁ፣ ምክንያቱም ይከብደኛል ማለት ነው። ስለዚህ ተልባ እግዚአብሔርን በቀላሉ ነው የምታገኙት። ውድም አይደለም፣ በጣም ውድ የሚባል አይደለም። እኔ አሁን ይሄንን ለስንት ጊዜ ሆነኝ መሰላችሁ? ስንት ጊዜ ከገዛሁት ማለት ነው ወር ያልፈኛል፣ ግን ገና ግማሽ የሚሆን አለ የሁለት መቶ ብር ገዝቼ ማለት ነው። ስለዚህ ውድም አይደለም ተጠቅሙበት ማርያምንም ብዙዎቻችሁ ለምንድን ነው የሆነ ነገር እያሳያችሁ ወይም ደግሞ እየጠጡ ካልነገሯችሁ በስተቀር ብዙ ሰዎች ማታምኑ ሰው ይችላላችሁ፣ ነው ማለት ነው። ደግሞም ትክክል ናችሁ። አይቶ ማመን ነው ጥሩ ማለት ነው። እና እኔ በጣም ጠቅሞኛል፣ እናንተንም እንደሚጠቅማችሁ ተስፋ አደርጋለሁ። ተጠቀሙት፣ የእውነት ተጠቀሙት። እኔ በጣም ለውጥ አግኝቼበታለሁ። እስከ መጨረሻም ደግሞ እንደምድን ተስፋ አደርጋለሁ። በነገራችን ላይ ብዙ ጊዜ ጨጓራ በሽታ ስንል ስናወረው ቀላል ይመስላል፣ ግን በጣም ከባድ ነው። እኔ አሁን ውሃ ከመጠጣቴ በፊት ማለት ነው እዚህ ጋር ቁስን ነገር ነው የሚሰማኝ ማለት ነው። በቃ የሆነ ቁስን ነገር ይሰማችኋል። ድካም ድካም ይሰማችኋል። በቃ ሰውነታችሁ ይዝላል። ስለዚህ ጨጓራ በሽታ ቀላል እንዳይመስላችሁ ተጠንቀቁ። ጨጓራ በሽታ የሚመጣው ከራብ ነው እና ደግሞ ለስላሳ ነገሮችን አብዝቶ ከመጠጣት፣ አልኮል ነገሮችን ከመጠጣት፣ ቡና ከማብዛት፣ ከራብ። ዋናው መንስኤው ራብ ነው። ራብ ማለት ነው እና ጋዚ ያላቸው ነገሮች አብዝቶ መጠቀም። እኔ በመጀመሪያ ሲጀምረኝ፣ መጀመሪያ ሲጀምራችሁ ምንድነው የሚያሳያችሁ ምልክት የበላችሁት አይፈጭም? ቁጭ ይላል ማለት ነው። እና እኔ በዛን ሰዓት ምንድነው ያደረኩት ስህተት ማለት ነው። መታየት ነበር በዛን ሰዓት ሐኪም ቤት ሂጅ። ግን እኔ ምንድነው ያደረኩት መሰላችሁ ፔፕሲ መጠጣት ነበር ስራዬ ማለት እኔ ፔፕሲ እንትን የሚለኝ ይመስለኛል፣ የሆነ የበላሁት እንዲፈጭ እንዳንቧ ማለት ነው። ግን ስህተት የሰራሁት የዛን ሰዓት ነው ጋዝ በጣም በማበዛ ሰዓት ይባሰ እንትናለኝ ማለት ነው። ጨጓራዬ እያበባሰው እያበባሰው እያበባሰው መጣ። ሌላኛው በጣም ከሚያበብሰው ነገር ሰላጣ ስትበሉ ሎሚ ያብዙ ሰው መጨመር ሰላጣ አሁን እኔ ሰላጣ በቃ በጣም ነው የምወደው ግን እንዴት ልብላ ያለው ሎሚ ደግሞ አይጣፍጥም። እና ጨጓራ በሽታ ያለ ያዛችሁ ሰዎች ካላችሁ በጣም እድለኞች ናችሁ። እግዚአብሔር ነው የምላችሁ። በጣም ከባድ ነው። የምትፈልጉትን መብላት አትችሉም። የምትፈልጉትን መጠጣት አትችሉም። ስለዚህ ጨጓራ በሽታ የያዛችሁ ተጠንቀቁ። የያዛችሁ ደግሞ መፍትሄው ይሄ ነው። እግዚአብሔርም በቀላሉ ማለት ነው። ነገ ደግሞ እንገናኛለን ጠዋት እንዲሁ በዚች ሰዓት ስንጠጣ ማለት ነው። ምክንያቱም እኔ ጠቅሙኛል። እኔ የጠቀመኝን ነገር ለእናንተ እንዲጠቅማችሁ ስለምፈልግ ነው ማለት ነው። ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ደህና ሆኑልኝ። ሼር፣ ላይክ ሰብስክራይብ ማድረጋችሁን እንዳታውቁ